እንኳን ደስ አላችሁ! ወሩታዬ ወንድ ልጅ ከነቃጭሉ ዶቦ አድርጋለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመአዜ የምሬዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሩታዬ እንግዲህ በሰላም ተገላግላለች። እንኳን ደስ አላችሁ። ትናንትና የተለቀቀው ቪዲዮ ላይ አይታችሁ ከሆነ ብዙዎቹን የሚያስጨንቅ ነበረ ሩታን በጣም ተጨንቃ ነበረ እና ጭንቀቷን እንግዲህ አይታ መቤት ድንግል ማርያም በሰላም ፈታታለች። አብርሽጌ፣ የሩታ ቤተሰቦች፣ አድናቂዎቿ፣ ወንድሞቿ፣ አያቶቿ፣ በአቅራቢያዋ ያላችሁ በሙሉ እንኳን ደስ አላችሁ። ሩታዬ እንኳን ደሳለሽ፣ እንኳን ማርያም ማረችሽ። እውነት በጣም ነው ደስ የሚለው። እኔ በበኩሌ በጣም ደስ ብሎኛል። እግዚአብሔርን የምላችሁ እንዴት ነው። በጣም ትናንትና በተለይ ያለችበት ሁኔታ እኔ ውስጤን በጣም ሲረብሸው ነበረ። ማለትም ቪዲዮዋቸውን አይቻለሁ። በእርግጥ ቪዲዮ ራሱ አልሰራውም አልተመቸኝምም ነበር እና ዛሬ እንግዲህ ተገላግላለች በሰላም እና በጣም ደስ ይላል። እግዚአብሔርን የሰው ልጅ ትልቅ ደረጃ ደርሶ ለወግ ለማድረግ በቅቶ ፍሬ አፍርቶ ማየትን ያክል ምንም የሚያስደስት ነገር የለም። ምንም ነገር ከብዙ ጣውረዶች በኋላ እንግዲህ አብርሽ ፍታ በወንድ ልጅ ተባርከዋል። ይደግ ይመንደግ፣ እናት አባቱን ጧሪ ያድርግላችሁ። እኔ ደስ ነው ያለኝ እግዚአብሔርን ነው የሚላቸው የእውነት። እና የእውነት አብርሽ ራሱ ትናንትና በጣም እየተጨናነቀ ነበር፣ አይታችሁ ከሆነ ትንሽ ደግሞ ቆየት እያሉ ሙርሲ ይዙባት ነበር። በተለዋው የተነሳ ማለት ነው። ተለዋውን ጠጭ ያንሸራትተዋል። ይወጣል፣ እንዴት አይወጣም እስካሁን እያሉ እንግዲህ ሲጠባበቁት ወንድ ልጅ ታውቃላችኋ። አኮራ ኮራ ጠብረር ጎምለል እያለ ቀስ ብሎ ነው የወጣው ማለት ነው። እንደናንተ እልኸኛ እና ትቤተኛ አይደለም ቶሎ ውጥር ውጥር አይለም ማለት ነው። የሩታዬ ልጅ አስጨንቋችሁ ነው የወጣው፣ አስጨንቋችሁ ትንሽ ለሩታዬ ከበድ ይላል እንጂ ያው ታውቃላችሁ፣ ሴት ልጅ ማለት የእውነት ለሴት ልጅ እኮ ትልቅ ክብር ይገባታል። ሴት ልጅ በተለይ ማለት ነው ዘጠኝ ወር ሙሉ አርግዛ ያለው ስቃይ ብዙ ሕመም አለ። መተኛት አይችሉ፣ ምግብ እንደፈለገው አይበሉ፣ ማጎንበስ ቀና ማለት በጣም ከባድ እንደሆነ ያው እኔ ባልወልድም ግን ሲባልም ስለምሰማ በዛ ላይ እናቴም ስለማይ ስትወልድ ማለት ነው እና በጣም ከባድ ነው። መኝታ ራሱ ማለት ነው ከመኝታ እስከ ስንት እና እውነት ለእናቶቻችን በተለይ ክብር የማንሰጥ ብዙ ልጆች አለን። እናትን ፎቶ እየዘቀዘቅን የምንሳደብ እናትን የምናዋርድ እና የእውነት የምላችሁ ማንኛውም ሰው ቢሆን ለሴት ልጅ ክብር ሊኖረው ይገባል። ወንዶችም ሆናችሁ ማንኛውም ሴት ሆናችሁ ራሱ ሴት ልጅ በብዙ ነገር የምትበድሏላችሁ እና እናት ማለት ያላት ክብር እውነት በወርቅ በብር በምንም በምንም የማይለካ ነው እና ክብር ለእናቶቻችን ክብር ለእናቶቻችን። ስንቶቻችንን ቤተሰቦቻችንን ርቀን ከቤተሰብ በቃ አንፈልግም ብለን አሉ እኮ አሉ። የእውነት ለምዳችሁ እኔ እንኳስ የለውበትም እዚህ ነገር ውስጥ ብዙዎቻችሁ ቤተሰቦቻችሁን አክብራችሁ ቤተሰቦቻችሁን የምትረዱ ምናምን አላችሁ። በዛው ልክ ደግሞ አፈር በቃ አፈር ላይን ብለው ቤተሰቦቻቸውን ጣል አድርገው ወንድን ተከትለው የሚሄዱ አሉ። እውነት ለመናገር ግን እናት ግን እናት ናት። እናት እናት ናት። እንዴት ሆና እንደምታሳድገን እንግዲህ ትናንት፣ አሁን ሩታዬ ራሱ እንዴት እንደሆነች አይታችኋት አላል ማለት ለልጇ ብዙ መስራት ይከፍላሉ እናት ለልጅ እና ከባድ ነው፣ በጣም ከባድ ነው። እንግዲህ ሁላችንንም ደግሞ ፈጣሪ ያላገባ ነውን ትዳር ሰጥቶን በልጅ ባርኮን ለማየት ያብቃል። ያገባችሁ የወለዳችሁ ደግሞ ለወግ ለማድረግ ይብቆላችሁ ሩታዬ አብርሽ እይ እንግዲህ አብርሽ ከዚህ በኋላ ምን የመሰለ ወንድ ልጅ ከነቃጭሉ ሰጥተሃለች። ሩታዬን እየተንከባከብ አኑራት። ይሄ ማበሳጨት ምናምን ምናምን የለም። እንዴት ማሚን ደግሞ ወንድ ልጅ ወደ እናቱ ነውሽ፣ ከአሁኑ ጀምረክ ማለት ነው፣ ተጠንቀቅ። ወንድ ልጅ ወደ እናቱ ነው ይባላል። እና ያንገጫገጫል። ሴት ልጅ ናት ወደ አባቷ እንትን የምትለው ማለት ነው። ግን እኔ በጣም ደስ ያለኝ ነገር ምን እንደሆነ ልንገራችሁ። ቁም ነገር ደስ ያለኝ ነገር የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ደስ አይለም? ልክ እንደ ሩታና እንዳብርሽ ከመጀመሪያ ጀምሮ የነበረው ውጣ ውረድ ታውቃላችሁ፣ ውጣ ውረድ ሩታ አብርሽና ፍቅረውን እንደመጣች ስጠይቀው ያለው ፓርት ያለቀሰችበት፣ ሰዎች የተሳለቁባት ሴት ልጅ እንዴት ወንድ ልጅ ትጠይቃለች? ተብሎ በጣም ብዙ ነገር ከቤተሰብ ያለ ጫና፣ ከሌሎች ሰዎች ያለ ጫና ብዙ ነገር ተብላ ምናምን እዚህ ደረጃ ደርሳ አርግዛ ደግሞ ስታረግዝ ሰርጉ የውሸት ነው ሲባል ከሰርጉን ባለፈ ደግሞ እርግዝናው ደግሞ ጨርቅ ነው ሲባል፣ እግዚአብሔር ይመስገን ብቻ መጨረሻው እንደዚህ ሆኑ ማየት ራሱ በጣም ትልቅ ነገር ነው። እና መጨረሻዬን አሳምርልኝ የሚባለው ይሄ ነው። መጀመሪያቸው እኮ አእምሮ ድል ባለ ሰርግ ተደግሶላቸው ሆሆ ተብሎ ተበልቶ ተጠጥቶ ምን ብሎ ትንሽ ቀን እንደቆዩ ተለያዩ የሚባል ወሬ እንሰማለን። አሁነት ምላ ተለያዩ የሚባል ወሬ እንሰማለን እና የሩታና የአብርሽ ደግሞ መጨረሻቸው እንደዚ መጀመሪያቸው እንደዛ ሆኖ መጨረሻቸው እንደዚህ ሲሆን እንዴት ደስ ይላል! እኔ በበኩሌ በጣም ነው ደስ ያለኝ እና ሩታዬ በጣም ጎበዝ ነሽ፣ ጠንካራ ነሽ። ያሰብሽውን፣ የወደድሽውን ልብሽ የከጀለውን እንግዲህ አብርሽን እዚህ ደረጃ አድርሰሽዋል ማለት ነው። እውነት በጣም ደስ ይላል። ጎበዝ ጠንካራ ሴት ነሽ። አብርሽም ደግሞ እንግዲህ ከዚህ በኋላ ለትዳርግ ታማኝ። መቼም ልጅ ከመጣ ሌላ ምንም ማድረግ አይቻልም፣ ምንም ምንም ነገር አይመጣም። ልጅ ነው ትልቅ ነገር እና ለልጅህ ለቤተሰብህ ልክ እንዳባወራ ሆነ እንግዲህ ሩታዬ አስከብረህ አንተም ተከብረህ መኖር አለብህ ብዬ ነው የማስበው። ወለም ዘለም የምትለው ነገር ምናምን ለፕራንክም ቢሆን መስመር ያለፈ ነገር ባታደርግ ጥሩ ነው ብዬ አስባለሁ። የሆነ ስሬስ ማለት ነው እና መከበር በከንፈር ይባላል አደለ። ከዚህ በኋላ መቼም እንደው እነዚህ ወጣ ያሉ ስራዎችን እንደማሰራት ተስፋ አደርጋለሁ። እንግዲህ ደግሞ ሱስ ካለብህ የመስራት ሶስት ካለብህም፣ ደግሞ ምንም ማድረግ አይቻልም። ህሌና በቃ ካላለክ ማለት ነው። ለማንኛውም ይመችህ ይመች። ወንድ ነህ ወንድ፣ ወንድ በቃ ወንድ ልጅ ያስወለደ ወንድ የመጀመሪያ ወንድ ነው። በቃ እውነትም ወንድ አልሞ ተኳሽ። ቀበቶ ግን ፈታህ አብርሽ። ምጧ እንደዛ ሲመጣ በዛ ሰዓት ቀበቶ ማስፈታት ነበረባችሁ። እናቤ ነፈረንጁ ቀበቶን ፍታ አትሉትም? ከተወለደ በኋላ ነው ወይስ ሲመጣ ነው ቀበቶ የሚፈታው ቤተሰብ? እሱን ነገር ግን በደንብ እርግጠኛ አይደለውም። ተሰርተሽ የደራ ልጅ ቤተ ውለሽ የመሬ ልጅ